መኑ ውእቱ ገብርሔር ወመዓመን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የባህራን ሚዲያ ተከታታዮች ለዐቢይ ጾም ስድስተኛ ሳምንት ማለትም ለገብርሔር በዓል በሰላምና በጤና እንኳን አደረሳችሁ። በእግዚአብሔር ሰላምታ እንደምንሰነብታችሁ፣ እንደምናደራችሁ፣ እንደምንዋላችሁ ምሕረትና ቸርነትን አብዝቶ እስከዚህ ሰዓት ድረስ የጠበቀን የአባቶቻችን አምላክ እግዚአብሔር ክብሩን እንድናይ ከእርሱም ጋር አብረን በጾም እንድንጠጋ ያደረገን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አገልጋይ ብዙ ጊዜ በተለምዶ ቤተ እግዚአብሔር ውስጥ ወይም ደግሞ ቤተ ክርስቲያን ውስጥ በሰንበት ትምህርት ቤት ወይም ደግሞ በቤተ መቅደስና በመድረክ ላይ የሚያገለግሉ ሰዎች እንደሆነ ብዙ ሰው ያስባል። መጽሐፍ ቅዱስ ላይ አገልጋይ ብሎ የሚናገረው ራሱን ለእግዚአብሔር ያስገዛ ጌታ እንዳለው የሚያምን ሰው በሙሉ አገልጋይ ይባላል። ለዚህ አብነት የሚሆነን አምላካችን እግዚአብሔር ሕዝበ እስራኤልን ከግብፅ ባርነት ነፃ ሊያወጣ በፈለገበት ሰዓት ላይ ሙሴን ጠርቶ ወደ ፈርዖን ሲልከው በምድረ በዳ ያገለግለኝ ዘንድ እወዳለሁኝ እና ህዝቤን ልቀቅ በለው ብሎ ነው የተናገሩ። ስለዚህ አገልጋይ ማለት በክርስቶስ የሚያምን የክርስቶስን ጌትነት የሚቀበልና እኔን የሚገዛ ጌታ የምታመንለት አምላክ አለ ብሎ የሚያምነው ሰው በሙሉ አገልጋይ ይባላል። ከዚህ ባሻገር አገልግሎትን ደግሞ እንደ አገልጋይ ደግሞ ስንመለከት ደግሞ በቤተክርስቲያን ውስጥ በሰንበት ትምህርት ቤት የሚያገለግሉ በቢሮ ደረጃ ላይ የሚያገለግሉ በመድረክ ላይ የሚያገለግሉ እንዲሁም በቤተ መቅደስ ውስጥ የሚያገለግሉ እና የሰንበት ትምህርት ቤቷ ተማሪዎች እና መላው ምዕመናንን አገልጋይ ብለን እንወስዳለን። ይሄ ማለት ሰዎች በተሰጣቸው ጸጋ ለማገልገል የሚፈልጉ ማናቸውም ሰዎች አገልጋዮች ናቸው። ይሄን ነው አገልጋይ ማለት ነው። መጽሐፍ ቅዱስ ላይ ክርስቶስ አንድ የተናገረውን ነገር አለ። አገልጋይ ሰው ለመሆን ሲፈልግ መጀመሪያ ራሱን የሰጠ ሰው ነው አገልጋይ መሆን የሚችለው። ምክንያቱም ጌታ አለኝ ብሎ የሚነሳ ማንኛውም ሰው የጌታውን ፈቃድ፣ የአምላኩን ፈቃድ፣ የሚገዛለትን ፈቃድ ለመፈጸም የሚነሳ በመሆኑ አገልጋይ ወይም ደግሞ በታማኝነት አገለግላለሁ ብሎ ሲነሳ የመጀመሪያ ስራ ራሱን መስጠት ነው። ማቴዎስ ወንጌል ላይ ማንም ሊከተለኝ ቢወድ ራሱን ይካድ ብሎ ነው የተናገረው። ደቀ መዛሙርቱን ሲጠራቸው ይዘውት የነበረውን ከእጃቸው ላይ ያለውን ነገር እንኳን እያስጣለ እያስለቀቀ በምድር ላይ ይሄ ያለኝ ብሎ የሚያዩት ነገር እንዳይኖር እንኳን እንቅፋት የሚሆንባቸውን ነገሮች በሙሉ እያነሳ እንደጠራ ሁሉ ማንም ሰው አገልጋይ መሆን ወይም ደግሞ አገልጋይ ማለት ራሱን አስቀድሞ የሰጠ እንደሆነ መጽሐፍ ቅዱስ በጣም ብዙ ቦታ ጋር ይናገራል። ስለዚህ አገልጋይ ማንም ሰው አገልጋይ ወይም ደግሞ ታማኝ አገልጋይ መሆን የሚፈልግ ሰው ካለ አስቀድሞ ራሱን ለእግዚአብሔር የሰጠ መሆን አለበት። በጣም የብዙ ሰው ችግር መክሊትን የማወቅ ጉዳይ ነው። እነዚህ አባቶች ስለዚህ ስለ መክሊት ሲናገሩ አንድ የሚመስሉት ምሳሌ አለ። በሀገራችን ውስጥ የገበያ ሲስተሞች መካከል አንደኛው ሰዎች እህልን ተሸክመው በየመንደሩ እየሄዱ እየዞሩ የሚሸጡት የሽያጭ ንግድ አንደኛው የንግድ አይነት ነው። ይሄ ማለት ምን ማለት ነው? አንድ ሰው በተመሳሳይ ከረጢት የሆኑ እህሎች ሁለት አይነት እህሎችን አስቀምጦ በንጋታው ተነስቶ ለገበያ ሲወጣ፣ አንደኛውን ከረጢት ተሸክሞት ይወጣል። ከመውጣቱ አስቀድሞ ማድረግ የነበረበት አንድ ተቀዳሚ ስራ ነበረ፣ ከፍቶ ውስጡ ያለውን ነገር ማወቅ ነገር ግን የተሸከመውን ነገር ተሸክሞ ስም ሲጠራ ገብስ ገብስ ወይም ደግሞ ሽምብራ ሽምብራ እያለ መንገዱን በሙሉ ሲሄድ ይውልና፣ ማምሻው ላይ እሱ ገብስ ገብስ እያለ ሲናገር ሲውል ገብስ የሚፈልግ ሰው ሙሉ ቀን ሳይሸጥ ውሎ ማታ ላይ ገብስ የሚገዛ ሰው ፈልጎ ሲያገኝ ሲከፍተው ማዳበሪያውን ሽምብራ ሆኖ ቢያገኘው ምን ሊፈጠር እንደሚችሉ ዝም ብላችሁ አስቡ። ምክንያቱም ገዢ የመጣው ሽምብራ ፈልጎ ነው ገብስ ፈልጎ ነው። ነገር ግን ሻጭ ደግሞ ተሸክሞት ሲዞር የዋለው ነገር ሽምብራ ነው። ሙሉ ቀን የተሸከመውን ነገር አውቀው የተሸከመውን ነገር ሲጠራ ቢሆን ገዢዎች ድንገት ገብስ ያልፈልጉ ሰዎች ሽምብራን ሊያገኙ ይችሉ ነበር ማለት ነው። ጸጋውን የማያውቅ አገልጋይም ልክ እንደዚሁ በመና የሚባክን ምሳሌ ነው የሚሆነው። ቤተክርስቲያን ውስጥ እግዚአብሔር የሰጣቸው ከፍሎ ይሄኛው ትልቅ ይሄኛው ትንሽ የሚባል የውርደትና የክብር አገልግሎት የለ። እግዚአብሔር በሁሉም ላይ በውዴታ ነው የሚከብረው። በመጽሐፍ ቅዱስ ላይ አገልግሎታቸው እየተወደደላቸው በጣም ብዙ ሰዎች አሉ። እንዲሁ ዝም ብለን ለምሳሌ የምናነሳቸው ነገሮች አሉ። ክርስቶስ በእንግድነት የገባባቸው ሁለት ቤቶች ሁለት ቤቶች፣ አንደኛው በሉቃስ ወንጌል ምዕራፍ ሰባት ላይ ያለ የምናገኘው የስምዖን ለምጻም ወይም ደግሞ የስምዖን ቀራጩ ቤት። ክርስቶስ ወደዛ ቤት ሲገባ ሊስተናገድ ነው የገባው። የቤቱ ጌታ ለዛ ለገባው ጌታ ለባለቤቱ ለገባበት እንግዳ ለክርስቶስ የሚሆን መስተንግዶን እያስተናገደ ነው። የጆዋ አቅርቧል። ማዕዳ አቅርቧል። ገበታ አቅርቧል። እንዲሁም ደግሞ የሚቀመጥበትና የሚስተናገድበትን ክብርን ጭምር ሰቶት ሲያገለግለው እንመለከታል ነገር ግን በዚያ ቤት ውስጥ ደግሞ አንድ ደግሞ ሌላ ደግሞ ፀጉረ ልውጥ አገልጋይ እንደመጣ መጽሐፍ ቅዱስ ይናገራል። አንዲት በጣም የደከማት ሴት በጣም የደከማት ሴት በራንኳኩታ በብዙ ትግል ጌታዋን ስታገኝ ከጌታዋ እግር ስር ወድቃ ብዙ ያነባች ሴት ብዙ ያነባች ሴት። ስለዚህ ያቺ ሴት በዛች ቦታ ጋር ወድቃ በፀጉሯ እያበሰች በእንባ ያጠበችው እግር ይዞላት የተነሳው ዋጋ በጣም ትልቅ ነገር ነው። ስትገባ በጣም ብዙ ሸክም ይዛ ነው የመጣችው። ብዙ ኃጢአት፣ ብዙ ነውር፣ ብዙ የሚታጣ ክብርን ጭምር ይዛ ነው የመጣችው። ነገር ግን ስትመለስ ግን ጌታዋ ራሷ ስለ እሷ መስክሮላት፣ ብዙ ያለብሽ ኃጢአት ተወገደልሽ ብዙ ወዳለች እና ብዙ ምህረትን አገኘች የሚል ቃልን ሲናገር እንሰማለን ስለዚህ አገልጋይ መክሊቱን ካላወቀ የሚደርስበትን ነገር ካላወቀ እኔ ከፍታዎችን ነው የምፈልገው ብሎ ጸጋው ሳይኖር እዘምራለሁ የሚል ጸጋዩ ሳይኖር አገለግል እሰብካለሁ የሚል ጸጋዩ ሳይኖር እፈውሳለሁ የሚሉ ሰዎች በሙሉ ለራሳቸውም ለቤተክርስቲያኒቷም ትልቅ ፈተና ነው የሚሆኑት እና ማንም ሰው እግዚአብሔር የሚያሳንሰው አገልግሎት ስለሌለ መጀመሪያ ስክን ብሎ የተሰጠው ነገር ነፍሱ የምትነግረውን ጸጋ አውቆ በተሰጠው ነገር ላይ መትጋት። ማጽዳት ሊሆን ይችላል ተግቶ ማገልገል ሊሆን ይችላል መሸከም ሊሆን ይችላል መመጽወት ሊሆን ይችላል፣ ብዙ ፍቅርን መስጠትም ሊሆን ይችላል። ስለዚህ ብዙ ፍቅርን መስጠት የበለጠ እንደ መላእክት የሚያደርግ ከክርስቶስ ጋር የሚያስተባብር ፍጹም የሆነ አገልግሎት ነው። ሌላኛው ሁለተኛውን አገልግሎት ደግሞ የምንመለከተው በዛች በቢታንያ ከተማ በአላዛር እህቶች ቤት ውስጥ ክርስቶስ የሚያደርገውን የአገልግሎትን ክፍያ ነው። ማርታ በጌታ ፊት በትጋት ታገለግለው ነበር። በትጋት ነገር ግን ክርስቶስን የምታገለግለው አገልግሎት በጣም ጥሩ ቢሆንም እንኳን ቁጭ ብላ ከግርጌው ላይ የምትማረው አገልጋይ ግን የበለጠ ማንም የማይቀሟትን እድል እንደወሰደች መጽሐፍ ቅዱስ የሚናገረው እውነት ነው። ይሄ የክርስቶስ ምስክርነት ስለሆነ ነው። ስለዚህ አገልጋይ ማለት መቶ ምእመን ሆኖ ቁጭ ብሎ በራሱ ላይ ኢንቨስት የሚያደርግ ህይወቱን ወደ ክርስቶስ የሚያቀርብ ክርስቲያን በንሳ ህይወት ውስጥ የሚመለስ እንደወደቀችውና በእንባ እንዳጠበችው አገልጋይ በእንባው ራሱን የሚያነጽ በሰማው ወንጌል ህይወቱን የሚያለመልም እንዲሁም ደግሞ በተሰጣቸው አደራ በየ ስርዓቱና በመጠኑ በተሰጣቸው ጸጋ የሚያገለግሉ አገልጋዮች ማለት ናቸው። ጸጋቸውን አውቀው መክሊታቸውን አውቀው የሚያገለግሉ ነገር ግን በጣም ብዙ ሰዎች ግን የመጡበትን ዓላማ ካለማወቅና ከመዘናጋት የተነሳ ጸጋቸውን ወይም ደግሞ የተሰጣቸውን መክሌታቸውን ባለማወቅ እግዚአብሔርን የሚያክል ጌታ ያጡበትም ለቤተክርስቲያንም ችግር የሆኑበትም ሁኔታ እንደምናየው፣ ይሄ ለአገልጋይ በጣም ወሳኝ የሆነ ጥያቄ ነው። እግዚአብሔር ማንንም ሰው ሲጠራ ከነነውሩ ሊጠራ ይችላል። ከነ ውድቀታችን ከነ ከረፋ ማንነታችን ሊጠራ ይችላል። ነገር ግን ክርስቶስ ሁልጊዜም የህይወት ከፍታ ነው። የእሱ ልዕልና ልዑላንን መስራት ነው። እኔ ከምድር ከፍ ከፍ እንዳልኩኝ ሁሉ ሁሉን ወደ እኔ እስባለሁ ያለ የከፍታዎች ሁሉ ከፍታ አምላካችን እግዚአብሔር ስንከተለው ያለ ህይወት እንድንከተለው አይፈልግም። ሰው ያልኖረበትን ነገር መናገር፣ ያልኖረበትን ነገር ለማድረግ መሞከር ማለት ፈጽሞ የድራማ ህይወት ወይም ደግሞ ትወና ነው ማለት ነው። እግዚአብሔር ደግሞ የማስመሰል ህይወት በፍጹም የማይቀበለው ነገር እንደሆነ ከሐዋርያት ጋር ሲነቅፋቸው ብዙ ጊዜ እናያለን። እስከመቼ ከእናንተ ጋር እኖራለሁ የሚል በጣም የሚያስጨንቅና ድካማቸውን ምን ሊያደርግ የሚመስል ነገሮችን ሲናገር እንሰማለን። ምክንያቱም ፍሬ የማያፈራ ማንኛውም ሰው የክርስቶስ ሊሆን አይገባም፣ ደግሞም አይችልም። ማንም ፍሬ የማያፈራ ዛፍ እንደሚቆረጥና ወደ እሳት እንደሚጣል ራሱ ክርስቶስ የተናገረው ነው። ደግሞ የቤተክርስቲያን ትልቁ ትልቁ ዓላማ የወንጌል ዓላማ የክርስቶስ ወደ ምድር የመውረዱ አገልግሎት እና አገልጋይ የሚባለው ነገር የመፈጠሩ እና የመነሳቱ ትልቁ ዓላማ የመቅደስ ህይወት ነው። ወሳኙ ነገር የትኛውም አገልግሎት የሚያደርሰው ወደ ቤተመቅደስ ነው። ቤተመቅደስ የንሳ ህይወት፣ የስጋ ወደሙ ህይወት፣ ክርስቶስን የማግኘት ህይወት ነው። ማንም ስጋዬን ያልበላ ደምን ያልጠጣ በራሱ ህይወት የለውም የሚል ትልቅ የማሰሪያ ቃል ተነግሯል። ስለዚህ የእኛ የህይወታችን የአገልጋዮች ከፍታቸው ወይም ደግሞ መጨረሻቸውና አላማቸው ደሞዛቸው ርስተ እግዚአብሔር ነው፣ ወይም ደግሞ መንግስተ ሰማያትን መውረስ ነው። መንግስተ ሰማያት ደግሞ ያለ መቅደስ ህይወት በፍጹም አይወርስም በፍጹም አይወረስም። ስለዚህ ማንም ሰው የእግዚአብሔርን መንግስት እወርሳለሁ የሚል አገልጋይ ካለ ማድረግ የሚገባው ነገር ቢኖር የሰራውን ኃጢአት እየተናዘዘ ወደሚገባው ወደ ከፍታው ወደሚያደርሰው ወደ ክርስቶስ ሥጋና ደም ድንደርስ እንደሚገባ መጽሐፍ ቅዱስ ይናገራል። ይህ ካልሆነማ የሙሴ ህይወትን መቀበል ማለት ነው። ሙሴ በጣም መጽሐፍ ቅዱስ የሚመሰክርለት በእስራኤል ውስጥ እንደርሱ ያለ ነቢይ አልተነሳም ተብሎ የሚመሰክርለት አገልጋይ ነው። ነገር ግን እግዚአብሔርን በማሳዘኑ ለእግዚአብሔር ለእግዚአብሔር ፈቃድ ባለመታዘዝ እንደ ውዴታው ባለመሄዱ የተነሳ ምድረ ከነአንን ሊወርስና ሊያስወርስ መሪ ሆኖ እየተጓዘ የነበረው ሙሴ ነገር ግን በመንገድ ላይ እግዚአብሔር አንተ ከነአንን ከርቀት ትመለከታታለኝ በፍጹም አትወርሳትም ተብሎ ከመንገድ የሚረቅ መንገደኛ እንደሆነ ሲናገር ነው የምንሰማው ስለዚህ ማንም ሰው በመቅደስ ሕይወት እግዚአብሔርን በማክበርና በመፍራት ሥጋ ወደሙን በመቀበል በንስሐ ሕይወት ውስጥ በመመላለስ ካልተንቀሳቀሰ የውጭ አገልግሎት የመድረክ አገልግሎት ሕይወት የሚሆን እንዳልሆነ መጽሐፍ ቅዱስ የሚናገረው ትልቅ እውነት ነውና ሁላችንም አገልጋዮች አገልግሎት ዘመናችን ውስጥ ከስጋ ወደሙ ተለይተን የዘላለም ሕይወት እናገኛለንም ታገኛላችሁም ብሎ መስበክ ስብከታችንን መና ነው የሚያደርገው ማለት ነው። መጽሐፍ ቅዱስ ስለ አገልጋዮች ሲናገር ክርስቶስ በዮሐንስ ወንጌል ምዕራፍ 16 ላይ ከዓለም ጠራኋችሁ እንጂ ከዓለም አይደላችሁም እና በዓለም ስትኖሩ መከራ አለባችሁ ብሎ ተናግሯል። ስለዚህ ማንም ሰው በክርስቶስ የሚኖር ሰው በሙሉ የክርስቶስን ጽዋ ወይም ደግሞ የመስቀልን ጽዋ ሊጎነጭ ግድ ነው። ክርስትና ህይወት፣ የዘላለም ህይወት፣ የእግዚአብሔር መንግስት የሚወረስባቸው መንገዶች አንደኛው በብዙ መከራ በመስቀል መንገድ ውስጥ እንደሆነ መጽሐፍ ቅዱስ የሚናገረው እውነት ነው። ስለዚህ እርሱ መከራን እንደታገሰ ሁሉ መከራን እንደምንታገስ እርሱ በነገሮች ሁሉ እንደሚረዳን መጽሐፍ ቅዱስ የሚናገረው ነገር ነው። ስለዚህ ማናችንም ቢኖር የመጀመሪያው የመጀመሪያው የክርስትና ህይወት፣ የአገልጋይ ህይወቱ በመከራ መንገድ ውስጥ ማለፍ እንዳለበት መዘናጋት የለበትም። መከራዎችን የማንችላቸው ፈተናዎች፣ የማንችላቸው መከራዎች በሰዎች ህይወት ውስጥ አይሰጡም። ነገር ግን ምንድነው መደረግ ያለበት ሁላችንም መከራው ለምን መጣ? ከኔ ነው ወይስ ደግሞ ለፈተና ነው? እኔ ያጎደልኩበት ነገር አለ ወይስ ደግሞ የተሰጠኝ ጸጋዬ ነው ብሎ መጀመሪያ ያለንበትን ሁኔታ ማሰብ። የእኛ የህይወት ዝለት ከሆነ እግዚአብሔር መከራዎቻችንን ከኛ ህይወት ውስጥ እንዲያርቅ የጸሎት የንሳ ህይወት ተጋድሎ፣ እንዲሁም ደግሞ ምክረ አበው ግዴታ ለአገልጋዮች ያስፈልጋቸዋል። ከዛ ባሻገር ግን ሐዋርያው ቅዱስ ጳውሎስ እንደተናገረው በብዙ ጭንቅና መከራ የእግዚአብሔር መንግስት ልኖር ሲገባናል ብሎ ስለተናገረ በሐዋርያ ስራ ምዕራፍ 21 ላይ ሁላችንም ማድረግ ያለብን አንድ ትልቅ ነገር መከራዎች የበረከቶቻችን መንገዶች የክርስትናችን አንደኛው የስኬት ነገር እንደሆነ ማወቅ እንዳለብን እንረዳለን። ነገር ግን በሁሉም ነገር ውስጥ እግዚአብሔር የማያግዘን የምንወድቅበት ፈተና አይኖርም። ሁላችንም መከራዎቻችን አባቶቻችን እስከ ሞት ድረስ እስከ ሰይፍ ድረስ ነው የታመኑት። ለእኛ የተሰጠን መከራ የአክሊል ከሆነ እስከ ሞት ድረስ ይከተለናል። ነገር ግን በድል የሚቆም የሆነ ሰዓት ላይ እግዚአብሔር እኛን አንጥሮ አውጥቶ እኛንም ሌሎችንም በዚህ አገልግሎት በዚህ መከራ ውስጥ ሊያስተምረን የፈለገ ከሆነ ልክ እንደ ዮ በትዕግስት የምንወጣው ልክ እና አባቶቻችን ደግሞ እስከ ህይወት ፍፃሜ በግብግብ የምንሄዳቸው ነገሮች እንደሆነ ልንረዳው ይገባል። ነገር ግን ሁሉም ነገር ቢሆን ሁሉን በሚችል በአሸናፊዎች አሸናፊ በክርስቶስ ሁሉ ነገር ድል እንደምናደርገው ልናምንበት ይገባል። ይሄ አንደኛው ነው ማለት ነው። ሁለተኛውና የመጨረሻው ግን ምንድን የሚሆነው ፈተናዎች ሲመጡ ስለበጎ ነገር እንደሚመጡ ልብ ልንለ ይገባል። ልብ ልንለ እጃችን ላይ ያለውን ነገር ለማስጣል የሚሰጥ አንደኛው የመከራ መንገድ ነው። ምክንያቱም ያለ ፈተና ወርቅ አንጣሪ እግዚአብሔር ነው። እኛ ወርቆችንን ሁልጊዜም እያጸዳ እየተመለከተን እየሳላን እየሳለን እንዲሁም ሌሎችን የሚሰበስብብን ስለሆነ በመከራዎቻችን መካከል የምንገኝ እንቆችነን እና መከራዎቻችንን መታገስ፣ በጸሎት መትጋት፣ የጸሎት ሕይወትን ገንዘብ ማድረግ ግድ ይሆናል ማለት ነው። እንግዲህ ከብዙ በጥቂቱ ሰዎች አገልጋይ ሆነው ሲኖሩ የሚገጥሟቸው ብዙ መከራዎችና ፈተናዎች ይኖራሉ። ግን ክርስቶስ እኔ እንዳሸነፍኩት እናንተም ከኔ የተነሳ ታሸንፉታላችሁና ተጎ ነው ያሉ። ምክንያቱም አንዲት እናት ልጅ ለመውለድ እርግዝና አለ፣ ነገር ግን በምጥ እንደሚወለድ ማወቅ አለባት። ከምጥ በኋላ የሚገኘው ትልቅ ፍሬ የእግዚአብሔርን ስጦታ ያህል የሰውን ልጅ ታገኛለች። እና እናቶች በምጥ ልጆቻቸውን እንደሚያገኙ አገልጋዮችም ደግሞ ርስ በመከራው መካከል በፈተና መካከል ሊያገኙት እንደሚችሉ ልብ ማለት አለባቸው ማለት ነው። ሐዋርያው ቅዱስ ጳውሎስ በሮሜ ምዕራፍ 12 ላይ አንድ የተናገረው ነገር አለ ወንድሞች እራሳቸውን ራሳቸውን የተወደደ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናቸዋለሁ ይህም በሰውና በእግዚአብሔር ዘንድ የተወደደው አገልግሎታቸው ነው ብሏል። ስለዚህ ማናችንም አገልጋዮች ነን፣ ቁጭ ብለን የምንማር ቤተክርስቲያን ውስጥ በጸሎትም በምንም ነገር ውስጥ የምንሳተፍ በየትኛውም አገልግሎት ክህነትና ጵጵስና ወይም ደግሞ መድረክ ላይ ያሉት አገልግሎቶች ብቻ አይደለም አገልግሎት የሚባሉት እና ከምእምንነት ጀምሮ ሰው በክርስቶስ ክርስቲያን ከሆነበት ሰዓት ጀምሮ እስከ የትኛውም የአገልግሎት እርከን ከፍ ቢል እነዚህ በሙሉ የአገልጋይ ስም ዝርዝር ውስጥ ያሉ ናቸውእና እና በተሰጠን በማንኛውም ነገር ውስጥ ትህትና የአገልግሎት ጣራ ነው ፍቅር ትልቁ አገልግሎት ነው ምጽዋት ብዙዎችን ወደ እግዚአብሔር ርስ ያደረሰ ትልቁ ነገር ትልቁ አገልግሎት ነው እነ መርዶክዮስን ክርስቶስን የሚያክል ጌታ እንዲያገኙ መንገድ የጠረገላቸው ምጽዋታቸውና ጸሎታቸው ነውና የጾም ጸሎት ህይወት የምጽዋት የፍቅር ህይወትን ገንዘብ ልናደርግ ይገባል፣ እና ሁሉም የአገልግሎት መስኮች ናቸው። እና ሐዋርያው ቅዱስ ጳውሎስ በሮሜ በአንደኛ ቆሮንቶስ ምዕራፍ 12 ምዕራፍ 13 ላይ እንደተናገረው ሰው አካል ብዙ ሆኖ ብልቶች ጥቅ ብዙ እንደሆኑ ሰው አንድ ሆኖ ብልቶች ብዙ እንደሆኑ ሁሉ መንፈስ ቅዱስ አንድ ሆኖ በጣም ብዙ ጸጋዎች እና ብዙ የአገልግሎት መስኮች አሉት። እና መውደድ፣ መፋቀር እንዲሁም ደግሞ ሌሎችን መርዳት እና ጎንበስ ብሎ ሌሎችን ማገልገል ከማጽዳት ጀምሮ እነዚህ በሙሉ አገልግሎቶች እንደሆኑ አውቀን በተሰጠን ጸጋ ልንበረታ ልናገለግል ይገባል። እነዚህ ሁሉ መክሌቶች ናቸው። ነገ እግዚአብሔር የሚጠይቀን ነገር ጉልበት ያለን ሰዎች ጉልበትን በመና አይሰጥም፣ እግዚአብሔር በመና አይሰጥም። ስለዚህ ደካሞችን እንድንረዳ ነው። ጥቂት ትርፍ ገንዘብ ያለን ሰዎች ድሆችን እንድናነሳበት ነው። ጥቂት ያነበብን ሰዎች አላዋቂዎችን እንድናገዝ ነው። እንዲሁም ደግሞ የጸሎት ሕይወት ያለን ሰዎች በጸሎቶቻችን የደከሙትን ሰዎች ማበርታት የሌሎቹን ሰዎች ጸሎት ደግሞ በእኛ ጸሎት ውስጥ መካከል ማሳረግም ጭምር ነውና እነዚህ በሙሉ የአገልግሎት መስኮች እንደሆነ አውቀን በርትተን ሌሎችን ልንዳግፍበት እንደሚገባ ነው ከዚህ ከገብርሔር ባህል የምንረዳው። እና መክሊቱ የሚፈልግ ጌታ የመክሊቱ አምላክ መጥተው በተቆጣጠረን ሰዓት ላይ ሁላችንም ከእጃችን ላይ ያለው ነገር ምን እንዳተረፍበት የምናሳይበት ሊሆን ይችላል። ምክንያቱም ከጅምና ላይ የሚለው ጌታ ድንገት ነገ ወደኛ ህይወት ውስጥ ሊመጣ እንደሚችል ልብ ልንል ይገባልና እንግዲህ፣ ያለው መልእክት ከብዙ ባጭሩ በጥቂቱ ይህንን ይመስላል። አመሰግናለሁ።